እሷ ህይወት ትባላለች፣ የቤት ሰራተኛችን ናት። ህይወት በቃ አንቺ ወደ ውስጥ ግቢ እሺ። አንተ የገጠር ጎረምሳ ምንድነው? ስልክ አታነሳም እንዴ? ወይ ማማ ይኸው አነሳ አይደል? ዘግይተሃል። ቆይ ምንድነው? ምን ላድርግ? አንቺ ስልክ እኮ ሲጠራ ዝም ብሎ ብቻውን አይደለም የሚጠራው፣ ገንዘብ ገንዘብ እያለ ነው የሚጠራው። ምን ላድርግ? እና ታዲያ ገንዘብ ገንዘብ እያለ የሚጠራ ስልክ ለማንሳት ነው እንዴ እንደዚህ የዘገያል? አረ በፍፁም እንዴ! ያው እንደዚህ አይነት ስልክ ሲጠራኩ የራሱን በረከት ይዞ ነው የሚመጣው ነው የምልሽ። አዎ፣ መጀመሪያ ምስጋና ማቅረብ ያለብኝ አይመስልሽም? እሺ ይሁንልህ። ለማንኛውም አሁን ወደ ሰፈር እየመጣሁ ነው። የምንሰራው ስራለን ሰራለን። እሺ ማርትዬ፣ አንቺ እንደፈለግሽ። በቃ ተጣጥቤ ፋብዬ ነው የምጠብቅሽ። አይ አትተጣጠብ፣ እንደዛው አመድ ግን እንደቃም ክጠብቀኝ። እንዴ ለምን? ምንም አመዳም መሆን አንዱ የስራው አካል ስለሆነ ነው። በቃ እንደዛው ጠብቀኝ። እስቲ ችግር የለውም። እንዴት ዋልሽ? እንዴት ነህ? አለሁ። አዲስ ቤት ገብተህ እንዴት ነህ? ሳን ለመታን ይቀርበል። አረ ችግር የለውም። እና እንዴት ነው ለመድክ? አዎ ምንም አይልም። ቀስ እያለን ደግሞ እንለምደዋለን። አዩን በቃ ቅድም እኮ ጋሽ የግቢውን ቁልፍ ስጪ ስላሉኝ፣ እንካ። በጣም አመሰግናለሁ። እሬ ምንም ምስጋና ነው፣ በቃ ላስቆምህ። እሺ፣ ግን አንቺ ደህና ነሽ? ደህና ነኝ። ለምን ጠየከኝ? አይ ምንም፣ ስትታይ ደህና አትመስይም። አይ መስሎህ ነው፣ እኔ ደህና ነኝ። የምረዳሽ ነገር ካለ ምንም ችግር የለውም፣ አንቺን ለመርዳት ዝግጁ ነው። ምንም ነገር የለም፣ ስላሰብክልኝ አመሰግናለሁ። እሽ፣ ደህና ዋል። ሪች ቆይ ምንድን ነው እንደዚህ ያጣርፍሽ የጠራሽኝ? አክስቴ ምን እንደተፈጠረ እንደተፈጠረ እኮ ስላልገባሽ ነው። ን ምን ተፈጠረ? ምን እንደምልሽ ራሱ አላውቅም። በፈጣሪ በጣም ግራ ገብቶኛል። ወይ እረ በጣም እያስጨነቅሽኝ ነው። ቆይ ለምን የተፈጠረው እናት ነግሪኝ። ይኸውልሽ አክስቴ፣ እኛ ትምህርት ቤት የሚማረው ሮቤል ያልኩሽ ልጅ። ማን ነው ሮቤል? ደግሞ አላወቅኩትም። አውቀሽ ነው እንዴ? በጣም ብዙ ጊዜ እኮ ነግሬሻለሁ። መቼም እረስተሽው አይደለም አይደል? ኦኬ አወቅኩት። ይሄ የሀብታም ልጅ ነገር ነው ያልሽ? የሀብታም ልጅ ብቻ? የናጠጠ የሀብታም ልጅ ነው እንጂ። እና ታዲያ እሱ ምን ሆነ? እኛ ግቢ ትላንትና ተከራይ አላምንሽም ንሽም። እመኝኝ ማርቲ፣ እኔ ራሱ በድንጋጤ ትንፋሼ ቀጥሌ ምንም አልቀረኝም ነበር። ቆይ ግን እሱ የሀብታም ልጅ ከሆነ እንዴት ነው እናንተ ግቢ ሊከራይ የሚችለው? ያው ታውቂ የለ የሀብታም ነገር በአንዳንድ ነገሮች ሳያግባቡ ቀርቶ ነው የሚሆነው። ሌላ ምን ይሆናል? ይሁን ለአንቺ በጣም ጥሩ አጋጣሚ ነው። ቀልጠፍ ብለሽ በእጅሽ አስገቢው። እሺ ወድጄ ይቀላጠፍ፣ ግን ከአንቺ አንዳንድ የምፈልጋቸው ነገሮች አሉ። አንቺ ምንም አትጨነቂ፣ እኔ በምችለው ነገር ሁሉ እረዳሻለሁ። ቆይ ግን ምንድን ነው? የት ለሚሄዱ በዚህ ይታደብሹ አልገባኝም ወይ? በአስቸኳይ ኔሊን ስላልሸኝ ነው እንጂ ዛሬ አላገኘሽም ነበር። በጣም አጣዳፊ ጉዳይ አለብኝ፣ መሄድ አለብኝ በቃ። እሺ፣ ነገር እንገናኛለን። እሺ፣ በቃ ደህና ዋይ። እንዴት ነሽ ማርታዬ? እንዴት ነሽ? አለው እንደነሽ እግዚአብሔር ምንስ ጋር ይደናነሽ ምልሽ ቤት ውስጥ ማንም የለም እንዴ? ማንም የለም እኔ ብቻ ነው ያለው። በጣም ጥሩ። እስኪ ምትጠጣውም ግን እኮ ኮማርት ስለ ስራው ምንም አልነገርሽም። የውላ በኋላ መጥቼ ሞስደ ቤት ገብተህ ትደበቃለህ። ከዛስ ከዛ ልክ ባለቤቶቹ ሲመጡ ትወጣለህ ማለት ነው። ሲጠይቁ ህይወት እንዳመጣች እና ጓደኛው እንደሆንክ ትናገራለህ ማለት ነው። አሁን ግልጽ ነው። ሌላ ምንም ወርቅ የለውም። በቃ ይሄ ነው፣ በቃ ይሄ ነው። ይህንን ነው የምሰራው። ምንም ችግር የለውም። ይሄንን ማስተካከል እንችላለን። አደራ ምንም አይነት ስህተት እንዳይፈጠር። በእኔ ተማመኝ። በቃ ክፍያ እንደተለመደው ከስራ በኋላ። ስቴል እንዳያሳስልሽ አየሽ እንዴ! ምንድን ነው ምን ሆነ? ያምሻል እንዲ አንቺ ብርጭቆና አታየ? እንዴት በዚህ ብርጭቆ ኋል ታመጪልኝ ትመጫለሽ? ቆሽልኩ። እሺ፣ በጣም ይቅርታ፣ ቀይረዋለሁ። ትሰሚያለሽ አይደል? በደንብ ጠቢው በደንብ ማለት ነው እሺ ትሰሚያለሽ። ለማንኛውም ማርታ መጣ ነበር በያቸው። እሺ፣ እላችኋለሁ። አንቺ ግን ትንሽ አትጫዎች። አይ መሄዴ ነው ስራ አለብኝ። እንዴት ነው ቆንጆ ልብስ ነው አይደል? መተሻል። እንዴ አላዩሽ ነበርኩ። እስኪ አትቀባጥሪ፣ የተጠየቅሽን ብቻ መልሽ። በጣም ነው የሚያምረው አምሮብኛል? አዎ፣ አምሮብሻል። እህታለሁ። እህትሽን ሂጂ እና እዛው ገጠር ፈልጊ። ለማንኛውም ለአስተያየቷ አመሰግናለሁ። ልትወጪ ነው? አዎ። ምን ነው? አይ፣ ጉሊት ሊሄድ ስለሆነ አብረን እንድንሄድ ብዬሽ ነው። ጉሊት? ደፋር በይዛው፣ እያረፍሽ እራስሽ እንጂ ታዲያ እኔ በጣም ግራ እያጋባህ ነው። ይሄ ምኑ ግራ ያጋባል? እንዴት ነው ግራ የማያጋባው? አንተ ለማንም መንገደኛ እንኳን የምታዝን ሰው ለገዛ የስጋ ዘመድህ እንዴት እንደዚህ ጨካኝ ትሆናለህ? እኔ እኮ ነው ወይስ ሌላ መንገር ኖሮብህ ያልነገርከኝ ነገር አለ? ኧረ የለም ምን ይኖራል፣ እናቴ እኔ እኮ እቺ ልጅ ያልሆነ ነገር አድርጋ አንቺን እንዳታስቀይምሽ ብዬ እንጂ እኔማ ምን ሆናለሁ? ምን ታደርገኛለች እኔ አይ፣ አይዞ ህይወት በጣም ጥሩ ልጅ ናት። ምንም አታስቀይመንም። እንዴት ነሽሪ? እንዴት ነህሮቢ? አለሁ ይመስገን አሊሞ ቤት መጥቼ አብረን ወክ እናደርጋለን። ስለ ይለህ አንዳንድ እቃዎችን ለመግዛት ወጥቼ ነው። ታዲያ ታዲያስ? ነበር አብረን ነው ነበር አሁን ራሴ ገዝቻቸው። እንደውም እዚህ መገናኘታችን ጥሩ አጋጣሚ ነው። አብረን ወክ እናደርጋለን። ግን ይህን ቃ ቤት ማስቀመጥ አለብኝ። እንዴት ዋላችሁ? እንዴት ዋልሽ? ይሁት እግዚአብሔር ይመስገን። ድብርቱ ለቀቀሽ? ለቆኛል። እሷ ከመጣች አይቀር ደስ ይላል። ለሶስት ካናደርግ አይ እሷ ቤት ገብታ ብዙ የምትሰራው ስራ አለ አይደል? አዎ፣ ልክ ነሽ። ብዙ ስራ አለብኝ። ቆይ እዚህ ከመጣሻ አይቀርም ይሄንን እቃ ቤት ሰ እሺ ማነህ? አንተ ምንድን ነው ቤቱስ? ሰው የለም፣ ምን ትሰራለህ አንተ ደግሞ? ምን አባፍ ጥጠህ ታይኛለህ? ማነህ? አትናገርም እንዴ? ማነህ እኮ ነው የምልህ። እኔ እዚህ ጓደኛዬ ላገኛት መጥቼ ነው። የማን ጓደኛ? ይቅርታ፣ በቃ አሁን እንሄዳለን። ወዴት፣ ወዴት ነው የምትሄደው? በጣም ይቅርታ የሌባ አይነ ደረቅ መልሶ ልብ ያገር ይችላል። አገር ውስጥ ወዴት አባህ ነው የምትሄደው? ማን አባክን ፈልገን የመጣው? ተናገር። እኔ ህይወት ጓደኛ ነኝ። ህይወት ህይወት ህይወተኛ አሁን እኔ ህይወት ጓደኛ ነኝ። ዛሬ ቤት ብቻዬን ነኝ ብላ ፋን በል ብላ ጠርታኝ ነው። ጭራሽ ቤቴ ማንም ዱርዬ መፈንጫ ሆኖ ነው አለው። አሁን እሺ በቃ ልሂድ፣ ፍቀዱልኝ። ቆይ እኔ ያልገባኝ ነገር አንተና ህይወት እንዴት ልትግባቡ ቻላችሁ? እሷ እኮ እዚህ ከመጣች እንኳን ሳምንት እንኳን አልሆናትም። ያው የሆነ የሆነ ነገር ጠይቃኝ ሰጥቻት ነው የተግባባ ነው። ምንድን ነው የሆነ የሆነ ነገር ማለት? እኔ ይህን ነገር ማመን አልችልም። የምታወራው ነገር ጠቅላላ ግን እውነት ነው። እኔ ከዚህ በላይ ጓደኛ የማሳጣት አልፈልግም በቃ ምንድነው የምትጋትቱኝ ልሂድበት ይኸውልህ ትሰማኛለህ አሁን ሹክክ ብለህ እንደገባህ ሹክክ ብለህ ውጣ ውጣ ወይኔ ህይወት እውነት እንደዚህ ታደርገናለች እኔ ይህን ማመን አልቻልኩም እውነቴን ነው የምልህ ምን እየተፈጠረ እንዳለ ራሱ ማመን አልቻልኩም ነግሬሻለሁ አንቺ ነሽ አልሰማያትሽም እንዴት ነው ለማታውቀው ሰው ቤቱን አሳልፋ ሄደችው ስምጣ ብቻ። ዛሬ ዛሬ አይለቃትም። በስመ አብ ቦል። ወንድሜ ምን ሆነህ ነው እንደዚህ የምትጣደፈው? በሰላም ነው? አስደነገጥከኝ። እኔ ልደንግጥልሽ ማማዬ። ኧረ ምንም ችግር የለውም አትደንግጭ። እንዴት እንዴት ነው የማደርገው? እንደዚህ እንደዚህ ነው። ምንሽ ነው ማንሽ? አንቺ ህይወት፣ አንተ ማን ነህ? አንቺ ነሽ እንዴ? አፉ በይን። በቃ የእኔ እናት የእንጀራ ጉዳይ ሆኖብኝ ነው። የእንጀራ ነገር ብዙ ነገር ያስደርጋል። እንደማይሽ ከሆነ አንቺ በጣም ብዙ ማገዶ ትፈጃለሽ። በይ በይ ሰላም ወይ እንዴት እንዴት ነው የሚያደርገው? ጉድ እኮ ነው። ዋው፣ አንቺ ምን አይነት አስማት የሆነ ጭንቅላት ነው ያለሽ? ምን እንደማደርግ በምን ቃላት እንደማመሰገን ይሻላል እንዳንቺ አይነት እህት ምንስ ብትቀጣ። እውነቴን እኮ ነው። በእንደዚህ አይነት የጭንቀት ጊዜ ማን ነው የሚደርስልሽ? ተመዝገን እኮ ነው። ይኸውልሽ ፍሬ ማለት ነው፣ በንዴት ብላ የቤቱን ጣራ ላይ ገነጥለው፣ ምንም አልቀርባትም እና አይኗን አጥፍት አይደለሁ ለመጣችበት የምትልካት። አዎ ዛሬ በእርግጠኝነት ከቤት ታስወጣታለች። ያን ጊዜ ታዲያ ወደ አንቺ ቤት ነው የምልካት። አንቺ ደግሞ ተዘጋጅ። ጣል ኩት እህቴ ይኸውልሽ፣ አሁን በጣም ከደስታዬ ብዛት ሽንት ቤት ውስጥ ሆኜ ነው የማውራሽ። በይ መልሼ እደውልልሻለሁ። ቻው። እሺ እንትን እንዴት ዋላችሁ? እንዴት ዋላችሁ? እስቲ ትንሽ አታፍሪ። አልገባኝም። ምንድን ነው የተፈጠረው? ህይወት፣ ይሄን ማስመሰልሽን አቁሚ። ለኔ የምትመልሽልኝ ውለታ ይሄ ነው? እኔ እንደዚህ ነው ላንቺ ያደረኩት? በጣም የጨነቀኝ እኮ ነው። ምንድን ነው የተፈጠረው? ይሄው ልጅ አሁን በዚህ ሰዓት እንዳትወጪ የማደርገው ሴት ልጅ ስላለኝ ነው። ነገ በጧት ፌስታልሽን ይዘሽ ውልቅት ያለሽ እሺ ይቅርታ አድርግልኝትኝ። ምን እንዳጠፋው እንኳን አልገባኝም። ትንሽ ይህ ይሄ ደግሞ ምንድን ነው? ውይ አምላኬ፣ ምንድን ነው የሚያሳየኝ? ዘንድሮ ግን ምንድን ነው? ውዴ ምንድን ነው? ምን ሆናችኋል? እግዚኦ ይው ጉድህን ፅራሽ፣ በዓይኔ በብረቱ አምጥቶ ያሳየኝ እንዴ! እኔ እስካሁን ብዙ አወራሁ፣ አንተ እኮ ምንም አላልክም። በጣም ስለደከመኝ ቤት ገብቼ ማረፍ አለብኝ እና እንመለስ። እንደሱ ይሻላል። አዎ እንደሱ ይሻላል። ሩቢ ስላገኘክ አብረን እንደዚህ ወቅት ስላደረግን በጣም ደስ ብሎኛል። ያው ሌላ ጊዜም እየተገናኘን ወክ እናረግ ደስ ይለኛል፣ ፍቃድ ከሆነ ማለት ነው። እንደሱ በፍጹም ነው። ከትምህርት ቤት ስመለስ ብዙም ሳራቸው ሥራዎች አሉ። እሺ ግን ያው አንተ ዲኮር፣ እሺ ስፈልግ አሳውቅሻለሁ። ግን እኮ ሮቢ ቤት ለምን መከራየት እንደፈልግ አልነገርከኝም። በቃ በጣም ስለደከመኝ ወደ ቤት መሄድ አለብን። ቆይ ምንድነው ያጠፋው ጥፋት አለ እንዴ? ምንም የለም። ታዲያ ለምንድን ነው የምትቆጣው? አልተቆጣውም። የተቆጣው ደግሞ መስሎሽ ነው ቱሉ ቱሉ ያጠፋው ባላ የምልሽ ነገር ቢኖር ይቅርታ አድርግልኝ። አሁን ዝም ያልኩት ለአንተ ክብር ስላለኝ ብቻ ነው። እባክህን እኔ ትንሽ ካጠገቤ ዞር አድርግልኝ። እባክሽን ባለቤቴን አታስቸግሪያት። አሁን ትንሽ ህይወት ትንሽ ያው ትንሽ ነው። ስራን በአግባቡ መስራት። እንደ ምን ሆንሽ ነው ማርቲ? እኛ እድሉን አላገኘንም እንጂ እኮ ስንትና ስንት ፊልም የሚወጣን ሰዎች ነበር። ይሁንልህ እና ስንት ነው የምቀጣው? ያው ማርቲ፣ ሳሙኑ ስራ ምናምን የለም ለማዘሯ ምናምን አስቤዛ መግዛት አለብኝ ካልሽ አንድ ሺ ምናምን፣ ደፋር ደግሞ አንድ ሺ ስጭኝ ይላል። እንደ ሀገር ያቀና መሰለ እንደ በልን ከሁለት መቶ ብር ይበቃል። ኧረ ማርቲ አንተ እኔ ጋር እየተጋተትክ ነው እንዴ? አረ እንደዛ አይደለም። ይኸውልህ ይህንንም የሰጠሁህ ከኔ ሆኜ ነው። እሺ ምን ይላል ይሄ? ሄደሃልሽ ድሮም እናንተ ስትጠግቡ አትቻሉ። እሺ በቃ ካልሰጠሽኝ ትርፍ ንግግሩ ይቅር እንዳንቀያየ። እሺ ብንቀያየ ምን ልታደርግ ነው? እባክህ፣ በጣም ለመጓጓሁ ቆንጅ። እንዴ ነው እንደዚህ ሰው ምን ነው? ዞር በል ከፊቴ አሁን። ለነገሩ ራሴው ነኝ ጥፋተኛ አንተን ስራ ስራ ብዬ ማምጣት፣ የማትረባ ቆሻሻ የሰውሩት አሁን ተረጋጋሽን። እኔ ፍቅር፣ እባክህ። ወይን ታደለ፣ በጣም መጥፎ ድብልቅቅ ያለ ስሜት ነው እየተሰማኝ ያለው። ምን አይነት ስሜት? ምን ሆነሽ? ቅድም ህይወትን ስመታት የሆነ ስሜት ተሰማኝ። ምን አይነት ስሜት? እኔ ያሳለፍኩትን ነገር እያሳለፈች ይመስለኛል። የሆነ የጥፋተኝነት ስሜት ይሰማኛል። አንቺ እኮ ምስኪንና የዋህ ስለሆንሽ ነው እንጂ ይሄ እኮ ምንም የጥፋተኝነት ስሜት የሚሰማሽ የሚያደርግ ነገር አይደለም። አሁን አንቺ ብቻ ተረጋግተሽ ተቀመጭ። አንቺ ስለሆንሽ ነው እንጂ ሌላ ሰው ቢሆን ይሄኔ ገሏት ነበር። ዛሬ ሲጀመር ምንም ጥሩ ስሜት ላይ አይደለሁም። ምንድን ነው ምን ሆንሽ? የተፈጠረ ነገር አለ እንዴ? ከባሏ ጋር ረጅም ጊዜ ይኖረዋል። በአጋጣሚ ባሏ በመኪና አደጋ ሞተ። ውይኔ እናት፣ እንዴት ታሳዝናለች። በእናትሽ፣ እሱ አይደለም የሚያሳዝነው። ታደይ እና ምኑ ነው? ከሞተ ከትንሽ ወራት በኋላ ሁለት ልጆች የእሱ ልጆች ነን ብለው መጡ፣ ውርስ ሊካፈሉ። ምን በእውነት በቁሟ ነው? ገሏት ሄደው። ምን ነው ደህና ነው? በፈጣሪ አለ። ምን አይነት ሰው ነው? ኡፍ። ታዲያ እንዴት ስሜት እርብሽብሽ እንዳለ ብታውቅ። አይዞሽ፣ እኔ እናትሽ፣ አይዞሽ። በአንተ ሁል ጊዜ ነው አምላኬን ማመሰግነው እንዳንተ አይነት ጥሩ ጨዋ ታማኝ ባል ስለሰጠኝ። ፍሪ፣ እኔም እንዳንቺ አይነት ምርጥ ሚስት ፈጣሪ ስለሰጠኝ አመሰግናለሁ። እሺ በቃ ታዴ፣ አሁን እንተኛ። ነገ ግን ሳልነሳ እቺ ልጅ የምትወስድበት ቦታ ወስደህ ጣልል። እሺ ፍሬዬ፣ አንቺ ምንም ነገር ብቻ አታስቢ። ዓይኔ ሳያ ጧት ከዚህ ቤት በቅዬ ነው ማስወጣት። አዎ በቃ ይኔ ፍቅር እንደሱ ይሻላል። ምን ሆንሽ ነው የምትነፋረቂ? እናፈረቂ ምንም አልሆንኩም። እንዴ እንዴ እየተነፋረቅሽ ምንም አልሆንኩም ትያለሽ እንዴ? የምትናገሪ ከሆነ ተናገሪ። የሚበላ ነገር ለምጣልሽ እያረፍሽ ቢው ላግዝሽ ባልኩ ደግሞ ትበጣጠሻለሽ እንዴ። ሰዎችን አስከፍቼ መውጣት አልፈልግም ነበር፣ ግን ደግሞ መውጣቴ ካልቀረ ይቅርብቴን ባታዝኝብኝ። ምንም አትጨነቂ፣ ችግር የለውም አላዝንብሽም። እኒው እሺ፣ በቃ ሰላም ያገናኙ። ቻው። አንተ ደግሞ እዚህ ምን ታደርጋለህ? የማን አይን አውጣ ነህ? አንተ ደግሞ እዚህ ምን ታደርጋለህ? እኔ ትናንትና መጥቼ የተናገርኩት ነገር ሁሉ ውሸት ነው። ይሄን እንድዋሽ ደግሞ የተከፈለኝ ብር ይሄ ነው። እኔ ይህችን ልጅ ያለ ዛሬ ራሱ አይቻት አላውቅም። ምንድን ነው የምትቀባጠረው? እናንተ ማመን ካልፈለጋችሁ አትመኑ። እኔ ግን ይህን ሁሉ ነገር ያደረኩት ገንዘብ ተከፍሎኝ ነው። አሁን ለእናንተ ለመናገር የመጣሁት የከፈለኝ ሰው ገንዘብ ስላሳነሰብኝና ስለሰደበኝም ጭምር ነው። ማን የከፈለ? ማርታ ናት። በእሷ ትእዛዝ ነው ሁሉንም ነገር ያደረኩት። አሁን ስራዬን ጨርሻለሁ። ለእሷ ደግሞ እኔን ከመናቀሽ በፊት ሁለቴ ያስብ ይበሏት። እሺ፣ ምንድን ነው የምትቀባጥረው? መልካም ቀን ማርታ። ቆይ ለምን እንደዚህ ታደርጋለች? ይችን አንድ ፍሬ ምስኪ ልጅ ለምንድን ነው እንደዚህ የምታሰቃያት? ምንድን ነው ጉዳዩ? እኔ ግን ምንም እየገባኝ አይደለም። ህይወት ትናንትና የያሽው ጫት ምንድን ነው? ኧረ የእኔ አይደለም። ራሂልና አዲሱ ተካራይ ናቸው። እኛ ወክና አድርጋንቸው ወደ ቤት ዘሽው ይያሉ ምን ህይወት የምታወራው እውነቷን ነው። ራሂል በእርግጥ ሮቢን የሰጣት ግን ቆይ አንቺ አዲሱን የቤት ተከራይ የት ነው የምታውቂው? አንድ ትምህርት ቤት ነዋ የምንማረው። ማየ ህይወት በጣም ይቅርታ አድርጊልኝ። የያሽውን ልብስ የነበረበት ቦታ መልሱ። ታዴና እኔ እናንተ ማውራት አለበት ቆይ ታደለህ እኔ ያልገባኝ ነገር አንተም እህትህ ምችል ልጅ እንደዚህ ጠምዳችኋቸው የያዛችሁበት ምክንያት ምንም አልገባኝ። ምን እያልሽ ነው ፍሬ? ይሄው ከመጣችበት ቀን ጀምሮ ጠምዳችሁ ይዛችኋታል። ምንድን ነው ቆይ፣ እኔ የማላውቀው ነገር አለ እንዴ? እረ ተረጋጌ እኔ ፍቅር። ቆይ ምን እያልሽ ነው ደግሞ? ስኔ ለምን እጠላታለሁ? እና ታዲያ ልጅቷ እንደው ይዝጋ ዘመዳችሁ ናት እዚሁ ብትቀመጥ ምን አለበት? ምናችሁ ላይ ደረሰችባችሁ? እኔ ምን አደረግኩኝ? አሁኑኑ ለማርታ ደውለህ ቅጠራት። ለውራ ትፈልጋለህ? አሁኑኑ ደውዬ ቤት ጠራታለሁ። በፍጹም እዚ አይደለም፣ ካፌ ቅጠራት። እንደእሷ አይነት የማይረባ ሰው ቤቴ ደጅ እንዲደርስ አልፈልግም። ኧረ ተረጋኝ ፍቅር። በጣም ትናድሻለህ። ገና እሷን ሳገኛት ንዴት እንዴት እንደሆነ አሳይሃለሁ። አሁኑኑ ካፌ ቅጠራት። ህይወትዬ፣ በጣም ይቅርታ ያለ ስራሽ በጣም ብዙ ተናግሬሻለሁ፣ ይቅርታሽን። ችግር የለውም ፍሬ። አንቺ ማለት እኮ እንደ እናቴ ማለት ነሽ። በጣም ይቅርታ አርግል። አንቺ እኮ እንዳልባልግ እንዳልበላሽ አስበሽ ነው። እንደ አንቺ አይነት ንጹሕ ልብ ቢኖረኝ ጥሩ ነበር፣ ግን አይሆንም። ግን እንደው እህቴ አንድ ነገር ላስቸግርሽ። ምንድነው? እስቲ ንገሪኝ። ህይወት ምን ተፈጥሮ ለምን እንደዛ እንደተናገርሽኝ አይገባኝም። ባታውቂው ይሻላል እንደው ነገሩ አልጠራ ብሮኝ ነው እንጂ፣ ያ ልጅ እኮ ተከፍሎት እንዳወራ ገብቶኛል። ያው ማርታ ከፍለው እንደሆነ ገብቶኛል። አሁን መሄድ አለብኝ። ከስራ ስመለስ ያለውን ነገር ቁጭ ብለን እናወራለን። እሺ እሺ፣ ችግር የለውም። አላስቆምሽ፣ በቃ ሂጂ። በድጋሚ በጣም እንዴት አላችሁ? እንዲህ ወንድሜ ምንድነው? ፊተህ ልካል አንቺ፣ ምን አይነት ጨካኝ ሰው ነሽ? በገዛ የሥጋ ዘመድሽ ላይ ይሄን ያህል ተንኮል ማሴር ምን ይሉታል እንዴ? ፍሬ፣ ቆይ፣ ምን ተፈጥሮ ነው? ምን አጥፍቼ ነው? ፍሬ፣ ሰው ሁሉ እኛን እያየን ነው። እሺ፣ ተረጋጊና ቁጭ በይና እናውራ። ደግሞ ምን አጥፍቼ ነው ትያለሽ? ወንድሜ፣ ይኸውልሽ፣ እህቴ፣ ሁሉንም ነገር አውቀናል። ምክንያት ካለሽ ምክንያትሽን ለማወቅ ነው የመጣነው። ትሰሚኛለሽ? አንቺ የከፈልሽው ዱርዬ እያንዳንዱን ነገር አንድ በአንድ ፍርጥርጥ አርጎ ነግሮኛል። አዎ ለምን እንደዛ አደረግሽ? የእውነት ነው ልጅ በጣም አዝኜብሻለሁ። ወንድሜ እኔ እኮ ለእናንተ ብዬ ነው እንደዚህ ያደረግኩት። ቆይ አንቺ ግን ትንሽ እንኳን እፍረት የሚባል ነገር አልፈጠረብሽም? ጭራሽ አይንሽን አፍጥተሽ እኔ ጋር ትቁለጫለጫለሽ። ፍሬ አንዴ እንኳን እስኪ ተረጋግተሽ እኔን ለማዳመጥ ሞክሪ እሺ። ምንድን ነው እስኪ ልስማሽ። እኔ ከክፍለ ሀገር ተደውሎልኝ ስለ ህይወት ሲጠይቁኝ ደህና መሆኗን ነገርኳቸው እነሱ ግን በምላሹ ጥሩ ምላሽ አይደለም የሚሰጡ አስጠንቅቀውኝ ነው የዘጉት ለዛ ነው በብልሃት ላስወጣት የሞከርኩት ምንድን ነው ያስጠነቀቁሽ ይኸውልሽ ፍሬ ህይወት የቤት ጣጣ አለባት ምንድን ነው ይሄ መንፈስ ነው ምናምን ነው የሚባለው ነገር ምን ደግሞ ቀለል አድርገሽ እንዳታዩ መንፈሱ ብዙ ነገር ነው የሚያበጣብጠው በተለይ ደግሞ ባለትዳር በጣም ነው የሚያበጣብጠው። ምናች ማለት የምርሽን ነው የምታወሪው? እኔ በእንደዚህ አይነት ነገር ስቀልድ አይተኸኝ ታውቃለህ? ፈጣሪ ስም ቆይ፣ እንዴት እስካሁን አልነገረችኝም? ታዲያ ምን ብላ ትነግርሻለች ፍሬ? ይሄ ምን ተብሎ ይነገራል? እኔ ደግሞ ለአንቺ ነገር ከማስጨንቅሽ በራሴ መንገድ ፈተዋለሁ ብዬ እኮ ነው። ወይኔ የኔ እናት፣ ለካ ወድ አይደለም። አሁን ይበልጥ አሳዘነች ፍሬ ቆይ ታዲያ ምን ይሻላል አንቺ ትዳርሽን አትፈልጊውም እንዴ ዛሬ ነገር ሳትይ ከቤትሽ ማባረር ነው ቆይ እስኪ እናንተ ተረጋጉ የምን መረጋጋት ነው የምን መረጋጋት ነው ፍሬ እኔ በእንደዚህ አይነት ሀሳብ ውስጥ መቀጠል አልፈልግም አሁን ሁኑ የሆነ መፍትሄ እፈልጋለሁ አሁን ሁኑ ቆይ እስኪ ታዲያ አንድ መፍትሄ አይጠፋ ማርትዬ በጣም ይቅርታ ቸኩዬ እጄን አነሳሁብሽ ይቅር በይ ይገባኛል ፍሬ አንቺ ዝም ብለሽ አይደለም መስሎሽ ነው። ተረድቼሻለሁ። ምን እያደረግሽ ነው? ወይኔ ወንድሜ በጣም ይቅርታ። አትረጋጊ። ምን ምንድን ያደረግ ቷ ድንባራች የእቃ ጣቢ ስለሆነ ቆሻሻ ነው። ልብስህን ቀይረው መጀመሪያ ነበርሽ። እሱማ ሲል ልብስህን ቀይር ስላለች